ሰላም የእግዚአብሔር ሰላም ይብዛላችሁ። የጌታ ኢየሱስ ክርስቶስ ሰላም በያላችሁበት ይድረሳችሁ። አህመድ ዲዳት እንዲህ ይላሉ። ሸህ አህመድ ዲዳት እግዚአብሔር ለነብዩ ዳሬ እንዲበላ ሽንቱንም እንዲጠጣ አዘዘው። እግዚአብሔር እግዚአብሔር በክርስቲያኖች መጽሐፍ በአይሁዶች መጽሐፍ የሰራዊት ጌታ እግዚአብሔር ተብሎ የሚጠራው የክርስቲያኖች እግዚአብሔር እዳሪውን በእዳሪው ጋግሮ እንዲበላና ሽንቱንም እንዲጠጣ በእዳሪው እሳቱን አንድዶ እሳቱን በእዳሪው አንድዶ በእንጨት ፈንታ በእዳሪው እንትን እንዲል አዘዘ። በእግዚአብሔር መጽሐፍ ተጽፏል። የሰው የከብት እበት የሰው በት ይላሉ። የሰው በት የሚባል የለም፣ እ እዳሪ ነው፣ እ እዳሪ ነው። ናይስ፣ ቆንጆ ሊያስመስሉት ደግሞ የክርስቲያኖች እ ቆንጆ ሊያስመስሉት እንዲያብለው ተረጎሙ። የከብት በት እንደ ሰው እዳሪ እንትን አይልም አይሸጥም። ሊያሳምሩት ፈልገው እንትን አሉ ሂውመን ዳንግ ይላል። የት ነው የሚገኘው? ይህን እሺ እንውሰደው። የሚገኘው አነብላችኋለሁ ዝቅኤል ምዕራፍ አራት ዝቅኤል ምዕራፍ አራት ቁጥር አንድ ጀምሬ ዘጠኝ ጀምሮ ከቁጥር ዘጠኝ አንተም ስንዴንና ገብስን ባቄላንና ምስርን ጤፍና አጃን ወደ አንተ ውሰድ በአንድ ቃም ውስጥ አድርገህ እንጀራ ጋግር። በጎንህም እንደተኛህበት ቀን ቁጥር 390 ቀን ትበላለህ። የምትበላውም በሚዛን በየቀኑ 20 20 ስቅል ይሁን። በየጊዜውም ትበላለህ። ውሃንም በልክ የኢፍን መስፈሪያ ከስድስት እጅ አንድን እጅ ትጠጣለህ። በየጊዜውም ትጠጣዋለህ። እንደ ገብስ እንጎቻም አድርገህ ትበለዋለህ። ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ። ዋው ምን አለው? ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ። እግዚአብሔርም እንዲሁ የእስራኤል ልጆች ተመልከቱ። ከዚህ ላይ ነው ዋናው የእስራኤል ልጆች እነርሱን በምሰድባቸው በአሕዛብ መካከል ርኩስ እንጀራን ይበላሉ አለ እኔም ጌታ እግዚአብሔር ሆይ ወዮ እነሆ ሰውነቴ አልረከሰችም ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥን ብና አውሬ የሰበረውንም ከቶ አውሬ የሰበረውንም ከቶ አልበላሁም ርኩስም ስጋ በአፊ ውስጥ አልገባም አልኩ ይላል። እና እግዚአብሔር ይህንንን ምን ማለቱ ነው ነው? ምን ማለቱ ነው? ሄዜቅኤል አስጠነቀቃችሁ። አይሁዶች ትልቅ ማስጠንቀቂያ ነው። ከእኔ ወጣችሁ፣ ከእኔ ትምህርት፣ ከእኔ ስርዓት ወጣችሁ። በሰው ስርዓትና በሰው ተረት ተረት የምትኖሩበት ዘመን ይመጣል። እርኩስ እየበላችሁ እርኩስ የሆነውን ነገር እያረጋችሁ ትኖራላችሁ ሲል እግዚአብሔር እንትን አለ። ታዲያ ምን ሆነ? ትንቢቱ ተፈጸመ። ይኸው አንድ ነገር ልውሰዳችሁ። ይህንን ይሄ አልሁድሁድ ይባላል። አልሁድሁድ ምን ይባላል? በአረበኛ በእንትን በእንትን ሁፖ ሁፖ ነው የሚሉት ሁፖ በርድ። በአረበኛ ደግሞ ሁድሁድ ብሎ ነቢዩ መሐመድ ያው ስመቀየር ይወዳል ነብዩ ስመቀየር ይወዳል ስለዚህ ምን አለው ይሄን አረቢክ ይኸው ይሄን ይሄ ይሄ ነው አልሁድሁድ በራሪ ነው በጣም የታወቀ በራሪ ነው እና ምንድን ሆነ ይሄ ቁርአን ይኸው የት ላይ ታገኙታላችሁ ቁርአን ላይ በብዛት ቁርአን 22 በብዛት የት ላይ ይኸው ቁርአን 27 ማለት ቁርአን 27 ከ20 እስከ 22 እና በልዩ ልዩ የምስልምና መጽሐፎች በብዛት ይገኛል። በብዛት ይገኛል። ይሄ የማን ነው? የሰለሞን ነቢዩ መሐመድ ምን አሉት? የሰለሞን የጦር አዛዥ ነው። አልሁድሁድ የማን የሰለሞን የንጉሥ ሰለሞን የጦር አዛዥ ነበር ብለው በቁርአናቸው ውስጥ አስቀመጡት እና ታላቅ አስገራሚ የሴት ልጆችን እንትን ሴት ልጅ ከሰውነቷ ጸጉር እንዳላት ከእግሯ ጸጉር እንዳላት አሽቶ መለየት ይችላል። በጣም በራሪ ነው። በጣም በራሪ የሰሎሞን የጦር አዛዥ ነበር። የት አገኙት ያልን እንደሆነ የት ነው የተገኘው? እዚህ ላይ ምን ይባላል?

ነቢዩ እዝቅኤል እንዳላቸው ወደ እንትን በሄዱበት ጊዜ ወደ ተሰደው በነበሩበት ጊዜ ይህን ተረት ተረት ጻፉ። ዘ ሁፕሁፕ ሎያሊቲ ቱ ኪንግ ሶሎሞን ይህ ሁፕ አልሁድሁድ ለንጉስ ሰለሞን በጣም ታማኝ ነበር። አንድ ኢስ ዲስካቨሪ ኦፍ ዘ ሲቲ ኦፍ ኪቱር፣ ይህንም ደግሞ ፈልጉ፣ የኪቱር የምትባል ከተማን ፈልጎ ለንጉስ ሰለሞን አገኘለት። ማን ሁድሁድ ሩልድ ባይ ኩዊን ኦፍ ሺባ የንግስት ስባ የንግስት ሳባ አይደለው። ኪቶር የሚባል ኢትዮጵያ ውስጥ የለም። የንግስት ሳባን የምትኖርበትን ፈልጎ ያገኘለት ለሰለሞን ማን ነው? ሁድ ሁድ ነው። አል ሁድ ሁድ አልሁድሁድ የአይሁዶች ተረት ተረት ይለዋል። ዘጁሽ ፈርኩ ኖር ዛ ኤዚቅኤል እንዳለው በተሰደዱበት ጊዜ ይህንን ተረት ተረት መጽሐፉን ለምትፈልጉ ለሌጀንድስ ኦፍ ዘ ጁስ የአይሁዶች ተረት ተረት መጽሐፍ አራት ቮሊዩም አምስት አያ እንትን ጥቅስ 53። ምክንያቱም ቁርአን የተወሰደው ከዚህ ሁሉ ተረት ተረት ነው። እነዚህ አይሁዶች የሚያጠፋቸውን በመጨረሻ አሁን ነቀርሳ የሆነባቸውን እስልምና የፈጠሩት እነዚህ ናቸው። የእነሱ ተረት ተረት ነው። እስልምና የተፈጠረው ከአይሁዶች ተረት ተረት ነው። ሕዝቅኤል ተናግሯቸው ነበር። እግዚአብሔር በሕዝቅኤል አልፎ ተናግሯቸው የሰው የእርክሰት የርክሰት ምግብ እየሰራችሁ ምግብ ሲባል ምን በለውን? እንትን አይደለም መንፈሳዊ ምንበለውን ነው። እግዚአብሔር ስለ ምድራዊን ምግብ አይደለም። እግዚአብሔር ግድ የሚለው ስለምኑ ነው? ስለ እንትኑ ነ ስለ መንፈሳዊው ስለ ከእሱ ጋር ስላለን ግንኙነት ነው። ኦን ዋን ኦኬዥን ሁፖ ወዝ ሚስድ ፍሮም አማንግ በርድስ። ሁፖ የጦር አዛዥ የሆነው ከወፎች ጠፋ፣ አልውዱድ ጠፋ። ይህ ምንድን ነው? የአይሁዶች ተረተረ። ሂ ኩድ ኖት ኖት ቢ ፋውንድ ኤኒዌር፣ የትም ሊገኝ አልቻለም። ኪንግ ፉል ኦፍ ራት፣ ንጉሥ ሰለሞንም በቁጣ ነዶ እንዲህ አለ

ሄር ዶሚን ሶ ብዙ ነገር አለ። ይህ በጠቅላላ የአይሁዶች ተረት ተረት ይኸው አይሁድ ይኸው የጻፉት ይሄ ነው። ንጉሥ ሰለሞን ማነው? ነው ሕዝቅኤል አስጠነቀቃቸው። ይህንን አሁን ወስዶ ቆራላ አድርጎ መሐመድ አንድ እንትን እስኪጠፋ ድረስ፣ አንድ አይሁድ እስኪቀር ድረስ መጥፋት አለባቸው በመጨረሻው ቀን አላህ አንድ አይሁድ አለ በኋላ ድንጋዩ ድንጋዩ አይሁድ አለ፣ እሱን ስትገለው መጨረሻ ይመጣል ብሎ ጠላትነት እንትን እዚ ቄልን ቢሰሙ ኑሮ እዚህ አይገቡም ነበር። ምክንያቱም ብዙ የቁራን ተረት ተረት የተወሰደው ከአይሁድ ቁራን የተወሰደው ከአይሁድ ነው። ይህን ወስዶ የአላህ መጽሐፍ ነው አለና እገላችኋለሁ፣ አጠፋችኋለሁ አይሁድን ጠላት አደረገ። ለምን የሰረከውን የአንድን ሰው ኮ የሰርቀው ከሆነ ያ ሰው ቢጠፋ ቢሞት ነው አንተ እንትን የምትለው የዛን ሰው መኖር አትፈልግም? ስለዚህ ሙሐመድ ሌባ ስለሆኑ ዘራፊ ስለሆነ ይህን አደረገ። ግን ለዚህ ምክንያቱ ማን ነው ሕዝቅኤል እንዳለው አይሁዶች ከንቱ የረከሰ የሰው ከሰው የሚወጣ ከሰው የሚወጣ ነው። እናንተ ዛሬ የምትኖሩት ከሰው በሚወጣ ነው ወይስ ከሰማይ በሚወጣ? ሰው በእንጀራ ብቻ ሳይሆን ከእግዚአብሔር አፍ በሚወጣ ይኖራል። ከእግዚአብሔር አፍ በሚወጣ ቃል ይኖራል እንጂ በሰው ተረት ተረት አይኖርም፣ በሰው ርኩሰት አይኖርም። ስለዚህ ይሄ ነው። እነዚህ ግን ምን ይላሉ? ኦ እግዚአብሔር ነብዩን ሽት ሽት ብላ ብላ ይለዋል። ይሄን ይመስላል ሙስሊሞች። አያስተውሉ አስተማሪዎቻቸው ባዶ ናቸው። ለምን ደንቁረዋል? የሙስሊም አስተማሪዎች አያስተምሩ የደነቆሩ ናቸው። የሰራዊት ጌታ ግን እግዚአብሔር የተናገረው እውነት ይሆናል እንዳለው ለሕዝቅኤል ሆነ። እነዚህ ሁሉ ያን በልተው ሞቱ። ሙስሊሙ ሁሉ አንድ ነጥብ ስድስት ቢሊዮን አንድ ነ እዛ በላይ እስከ ዛሬ ድረስ የኖረው ሁሉ ያ ሁሉ በአይሁዶች እንትን ጠፋ። ተረት ተረት። ምክንያቱም ቁርአን የተወሰደው ከአይሁዶች ተረት ተረት፣ ከመጽሐፍ ቅዱስ ከህንዶች፣ ከዚህ ነው። ግን ዋናው አልሁድሁድን የወሰዳችሁ ዋናው የቁርአን ውስጥ ማየት እንችላለን። ስለዚህ ከስልምና ውጡ አምልጡ፣ ወደ ክርስቶስ እውነት፣ መንገድ፣ ህይወት ወደ ሆነው ወደ ጌታ ኢየሱስ ኑ። በእነዚህ አይነት አጭበርባሪዎች፣ ሌባዎች አትያዙ እ አትያዙ እውነት፣ መንገድ፣ ህይወት የሆነው የዓለም ብርሃን የሆነው ትንሳኤና ህይወት የሆነው የእግዚአብሔር ልጅ ኢየሱስ ነው። እስልምና አያድንም፣ መርዝ ነው፣ መርዝ ነው። በመርዝ የሚድን የለም፣ ይሞታል እንጂ መርዝ ይገላል እንጂ አያድንም። የሚያድነውና ህይወት የሚሰጠው ግን የእግዚአብሔር ቃል ነው፣ ይሄ ነው። ደህና ሆኑልኝ። እባካችሁ ሸራ አድርጉ፣ ይድረሰው ሰው ቁርአን የት ላይ እንደተመሠረተ ይድረሰው ሰው ይወቅ፣ ያንብብ፣ ይገንዘብ። ፕሊዝ ሸራ አድርጉ። ጌታ ኢየሱስ ከእናንተ ጋር ይሁን። ደህና ሆኑልኝ ባይ